ራስህን የራስህን እውነታ ተቀበል። ራስህን ሁን። በዚህ ምድር ላይ አንተን የመሰለ ሰው የለም። የአንተን ማንነት በአንተው ፍላጎትና አድራጎት ላይ የሚወስን መሆኑን ተረዳ። ሁሉንም ነገር መሆንም ሆነ ያለ መሆን ችሎታውና መብቱ እንዳለ ህወቅ። አንተ ምክንያት የምትሆንበት ነገር በሙሉ ውጤቱ ተመልሶ ወደ አንተው እንደሚመጣ ግን አትዘንጋ። የሰው ልጅ የማንነቱ ዋጋ የሚያገኘው ሰው ከመሆኑ በኩል እንጂ ከሌላ አይደለም። ሁሉም ሰው ሰው የመሆን ማንነት የሚፈቅደውን ያህል ማድረግና መሆን ይችላል። የዘር የጾታና የቆዳ ቀለም መለያየት የሚያመጣው መሰረታዊ ለውጥ የለም። ይህ አንዱን ከአንዱ የበለጠ ወይም ያነሰ ሊያደርገው አይችልም። አንድ ሰው በማን በማንነቱ ላይ መለወጥ የሚገባውን ሁኔታ ለመለወጥ ማሻሻል የሚገባውን ነገር ለማሻሻል፣ ጠብቆ ማቆየት የሚገባውን ነገር ጠብቆ ለማቆየት አንድ ወሳኝ ነገር ይጠበቅበታል። ይኸውን በወቅቱ ያለበትን ድክመትና ጥንካሬ አስቀድሞ ማወቅና መቀበል አለበት። ማንነቱን ያወቀ ሰው መሆን ከማይችለው በላይ ወይም መሆን ከሚችለው በታች ሊቆይ አይችልም። ወደፊት የሚለወጥ ወይም የሚሻሻል ነገር እንኳ ቢሆን በወቅቱ ያለውን እውነታ መዘንጋት የስህተት ሁሉ ስህተት ነው። የራስን ሁኔታ ሳይቀበሉ ወደ የትኛውን መልካም ነገር መድረስ አይቻልም። አንዳንድ ሰዎች የራሳቸውን ማንነት ጤናማ በሆነ መልኩ ስለማይቀበሉት አቅማቸው ከሚፈቅደው ነገር በላይ ይሸከማሉ። ያ ነገር እንዳሰቡት ሳይሆን ሲቀር ቅስማቸው ይሰበር እና ማድረግ ከሚችሉት በታች ተመልሰው ተጣጥፈው ይወድቃሉ። ሌሎች ደግሞ ለመሆን የሚያስችላቸውን ብቃት እጃቸው ላይ ገብቶ እያለ ያንን እውነታ በተገቢው መልኩ ተቀብለው እውቅና ስለማይሰጡት መሆን ከሚችሉት ባነሰ ነገር ላይ ጊዜያቸውን እና ያላቸውን ነገር ያባክናሉ። የሁለቱም የስህተት ምንጭ ደግሞ አንድ ነገር ነው። ይኸውም የራስን ሁኔታ ካለመቀበል ወይም የራስን ሁኔታ ካለማወቅ የመነጨ ነው። ሁሉም ሰው የራሱን ብቃት እና ተጨባጭ ሳይክድ ወደ ላቀ ማንነት የመዝለቅና የመሻሻል ብቃት አለው። የራሱን ተጨባጭ ሳይቀበል ግን የትም ሊደርስ አይችልም። አንዲት እንስት እንስትነቷን ተቀብላ መኖር ካቃታት በወንዶች አለመግባቷ ምን ትርጉም ያለው ነገር ሊያመጣላት ይችላል? የእርሷ ስኬት የሚገኘው ጾቷን ተቀብላ በዚያ ውስጥ መገስገስና መኖር ስትችል ነው። በሌላውም ነገር ላይ ያለው ሂሳብ አንድ አይነት ነው። ራስን ከፍ አድርጎ በኩራት አይን መመልከት እንደማይገባ ሁሉ፣ ወደታችም ራስን አሳንሶ ማየት ስህተት ነው። መቼም ቢሆን እውነታው የሚገኘው መካከለኝነትን ከመያዝ እንጂ ከችሎታ በላይ ከፍ ወይም ከብቃት በታች ዝቅ በማለት አይደለም። በሌላ አባባል በማንኛውም ጉዳይ ላይ እውነተኛ ከመሆን የበለጠ ስኬታማ የሚያደርግ ነገር የለም። እውነተኝነት ደግሞ የራስን ሁኔታ ከመቀበል ይጀምራል። በሁሉም ነገር ላይ እውነተኛ የመሆን ጠቀሜታው ለዱንያም ይሁን ለአኼራ ስሌቱ አንድ አይነት ነው። ታላቁ ቁርኣንም ይህ እንደዚህ ሲል ጠቁሟል እውነተኞች በሆኑ ኖሮ ለእነሱ የተሻለ በሆነ ነበር ብለዋል። እውነተኛ ባልሆነ ማንነት ላይ አቋም መያዝና ራስን መሳል መልካም ውጤት ሊያመጣ አይችልም። ይህ አይነቱ መንገድ ውስጣዊ ሰላምን ያናጋል፣ መረጋጋትን ያሳጣል፣ በራስ መተማመንን ይነጥቃል። ይህን ደግሞ የአላህ ነቢይ ሰለላሁ አለህ ወሰለም እንዲህ ሲሉ ገልጸውታል እውነት ውስጣዊ ሰላምና መረጋጋት ሲሆን ሐሰት ደግሞ ጥርጣሬና የልቦና አለመረጋጋት ነው ብለዋል። ሌላው ነገር ደግሞ ሰዎች አንድን አንድን ሰው ስለ እርሱ ያዩትን የሰሙትንና የሚያውቁትን ነገር ደምረው ቀንሰው ሰው እንዲህ ነው እንዲያ ነው የማለት ልምድ እንዳላቸው ይታወቃል። ነገር ግን የላቀ ወይም ያነሰ የሚያደርገው ሰውየው ራሱን የሚመለከትበት ሁኔታና ሆኖ ያለፈበት ነገር ብቻ ነው። በአላህ መልእክተኛ ሰለላሁ አሌይህ ወሰለም ዘመን አንዲት ጥቁር ሴት መስጅድ ታጸዳ ነበር። አንድ እለት የአላህ መልእክተኛ ሰለላሁ ዓለይህ ወሰለም አጧት፣ ስለ እርሷን ጠየቁ። መሞቷ ተነገራቸው። መሞቷን አታሳውቁኝም ነበርን ሲሉ ሰዎች ነገሯን አቀለው ያዩት ይመስላል። ነገር ግን የአላህ መልእክተኛ ሰለላሁ አሌይህ ወሰለም ቀብሯን አመላክቱኝ አሉ። አመላከቷቸው። በእርሷ ላይ ሰላተል ጀናዛ ሰገዱ። ይህች በሐዲስ ላይ የተገለጠችው ወጣት በሰዎች ሐሳብና እይታ ቀላል ብትመስልም የአንድን ሰው እውነታና ማንነት የመለኪያ ሚዛንና ጥልቀቱን የሚያውቁት ጥበበኛው ነብይ ሰለላሁ ዐለይሂ ወሰለም ግን ታላቅ ሰው እንደነበረች ጠቁመዋል። ይህ የሚያሳየው ሰዎች ከሚሉት በኩል ብቻ ራስን መቀበል አግባብነትም ሆነ እውነትነትም የሌለው መሆኑን ነው። የራስን ችሎታ፣ የአእምሮ መጠን አውቆ በዛው ልክ የመሄድን ያህል ጠቃሚ ነገር የለም፣ ይላሉ ኢማሙ ሻፊ። ማንኛውም ሰው የሚወዱትም ሆነ የሚጠሉት ሰዎች አሉ። አንተ አላህን ከሚፈሩት ሰዎች ጋር ሁን፣ ይላሉ አሊ ኢብኑ አቡ ጣሊብ። ደግሞ የራስህን ነፍስ አቋም የለሽ ከሆነችብህ ሰዎች አቋም የለሽ ሆነው ብታገኛቸው አትውቀሳቸው፣ ይላል። የፀሐይ ብርሃን በረዶን ሲያቀልጥ ሲሚንቶን እንደሚያጠነክረው ተመልከት። ልዩነቱን ያመጣው ሰጪው ሳይሆን የተቀባዩ ባህሪ ነው። የችግሮቻችን ስር መሰረት የሚገኘው እውነተኛ ማንነታችንን ካለማወቃችንና ካለመቀበላችን ጋር ነው። ምሳሌ የሚሆን ነገር ይኑርህ። የያዝነው እውቀት፣ ያለንበት ሀብት፣ የተሰጠን ዕድሜ ከየት ወደ የት ይዘነው እንደምንሄድ በሚገባ ይገለጽልን ዘንድ መልካምነቱን አርአያ የምናደርገው ሰው ያስፈልገናል። አካላዊ አእምሯዊና መንፈሳዊ ኃይላችን በስርዓት ተዋቅሮ በአንድ ዓላማ በዘላቂነት የተጣጣመ ጥምረት እንዲኖረው ምሳሌ የምናደርገው ሰው እንሻለን። የሰው ልጅ በአንድም ሆነ በሌላ መልኩ የሚያሟላቸው ነገሮች አሉበት። በአቅመ መድከም፣ በልማድ እጦትና በእውቀት ማነስ ሳቢያ ውስንነት ይገጥመዋል። ይህን ለመፍታት ብቸኛው አማራጭ በተሰማራበት መስክ ላይ አርአያ የሚያደርጋቸው ሰዎችን ማግኘት ነው። ሁላችንም በውስጣችንም ቦታ ያላቸውን የምናከብራቸውንና የምናውቃቸውን ሰዎች አርአያ አድርገን የመያዝ ጥንካሬ ዝንባሌ ያለን አውቀነውም ሳናቀውም በዚህ ሥርዓት ውስጥ እናልፋለን። የእነርሱን አርአያነት ተከታዮች ነን። ምሳሌነታቸውንም በውስጣችን ሚስጥር ሆኖ የሚቀር አይደለም። ይልቁንም በእንቅስቃሴዎቻችን ላይ ይገለጣል፣ በንግግሮቻችን ላይ ይሰማል፣ በአኗኗር ዘይቤያችን ላይ ይታያል፣ በእምነት ሥርዓታችን ላይ ይንጸባረቃል። ሁላችንም በየተሰማራንበት የሕይወት ዘርፍ ምሳሌ የምናደርጋቸው ሰዎች እንመስላለን። ማንነታችን የወረደ ወይም የላቀ ለማድረግ አርአያ የምናደርጋቸው ሰዎች ይወስኑልናል። የሚዘልቅና የሚሻገር ስኬት ውስጥ እንድንገባ የማድረግ አቅማቸውም ከፍተኛ ነው። ባላወቅነው መንገድ ለኪሳራና ለውድቀት የሚዳርጉንም እነርሱ ናቸው። ለዚህም ሲባል ሰዎች ዋጋ ስላወጡለት፣ ስለደገፉት፣ ስለተጋፉለት፣ ስለተሸነፉለትና ስላደነቁለት ብቻ አንድን ሰው ወይም አንድን ሁኔታ ምሳሌ አድርጎ መያዝ ትክክለኛ መመዘኛ ሊሆን አይችልም። እውነታና ብዙሃንነት መንገድ የሚተላለፍበት አጋጣሚ በርካታ መሆኑን ታሪክ ያስተምረናል። ይህን ታላቁ ቁርኣንም በግልጽ ያረጋግጠዋል። ስለዚህ በወሳኝ ጉዳዮች ላይ አርአያ የምናደርገው ሰው በጥንቃቄ የተመረጠ መሆን አለበት። አንድ ሰው በአንድ መስክ የመጨረሻ ጫፍ ላይ ደርሶ በሌላ መስክ ከታችኛው የመጨረሻው ወለል ላይ እየቀረ ሊሆን እንደሚችል መዘንጋት የለብንም። ምክንያቱም ሺህ አይነት ዕውቀት ባለበት ዓለም ላይ ሆነን ከነዚህ መካከል አንዱን ስላወቀ ብቻ ሁሉን ነው ለማለት የሚያስደፍር ሰው የለም። በሌላ አባባል ሁሉም ሰው በአንድ በኩል ትልቅ፣ በሌላ በኩል ትንሽ የመሆን እድል ይገጥመዋል። ከዚህ ህግ የሚያመልጥ አንድም ሰው የለም። ይህ ማለት ደግሞ አንድ ሰው በሁሉም ነገር ላይ አርአያ ሊሆን አይችልም። የሆነ ሆኖ አንድ ሰው በዛ ነገር ላይ ብቃቱ እስካለው ድረስ ልንከተለው እንችላለን። ሆኖም ግን ይህ በቁሳዊ ዓለም ጉዳዮች ላይ ብቻ ይወሰናል። የሚሻገሩ ጉዳዮች ላይ ግን ከአላህ ዘንድ ተመርጠው በተላኩ ነብያት እንጂ ማንም ሰው በራሱ አርአያ የመሆን ብቃት የለውም ሊኖረውም አይችልም። ይህ ማለት በሁሉም የህይወት ጉዳዮች ላይ ምሳሌ መሆን የሚችሉት ከአላህ የተመረጡ ነብያት ብቻ ናቸው። ይህንንም ደግሞ በቀጥታ ታላቁ ቁርአን የመጨረሻውን ነቢይ አስመልክቶ እንዲህ ሲል በግልጽ አስፍሮታል። ለእናንተ አላህንና የመጨረሻውን ቀን የሚከጅል ለሆነ ሰው በአላህ መልክተኛ መልካም መከተል አላችሁ። አላህን የምትወዱ እንደሆናችሁ ተከተሉኝ አላህ ይወዳችኋልና በላቸው ብሏል።